አንድ ሰይጣን ከሰው ከወጣ በኋላ ወደ በራ ሄዳል። በራ ሄድና ማረፊያ ሲያጣ ውሃ ሲያጣ ተመልሶ ይመጣል። ልሶ ወደ ነበርኩበት ቤቴ ልግባ ይላል። እንደገና ሲመጣ በጸበል አባራችሁት። በጾም ጸሎት፣ በስግደት በተለያየ አይነት መንፈሳዊ ጦርነቶችና የጦር እቃዎች አባራችሁት። እንደገና ሲመጣ አሁንም ኃጢአት እየሰራችሁ ካገኛችሁ፣ መጀመሪያው ይልቅ ሁለተኛ ላይ ጠንካራ ሆኖ ከራሱ የከፉ ሰባት አጋንንት ይዞ ነው የሚመጣው። ለምን መጀመሪያ ቀጥቅጦ ስላባረረኝ ብቻዬን አልችለውም ብሎ ሌላ ሰባት ይዞ ይመጣል። እሱ ስምንተኛ ሆኖ ይገባና ድቅቅ ነው የሚያደርጋችሁ። ለዚህ ሰው አለ ኢየሱስ ክርስቶስ ሲናገር፣ ልክ ቁጥር 44 ላይ ማቴዎስ 12 44 ላይ ለዚህ ሰው ይልቅ ከመጀመሪያው ሁለተኛው ይብስበታል። በጣም አደገኛ ነው የሚሆንበታል። እና እግዚአብሔር ሲቀማሽ ከአጋንንት እጅ ላይ ከመጥፎ ቦታ ላይ ሰብስቦ በጸሎት ቦታ በቤተክርስቲያን ሲሰበስብሽ፣ ተሰብሰቢለት፣ እሺ በይው አይ ቆይ እስቲ ይሄን ነገር ቆይ፣ አንዳንዴ እኮ ምን ምን ይደረግ፣ እንግዲህ ወደዛ የምትወጪ ከሆነ ለሚያጋጥምሽ ነገር ሪስክ ትወስጃለሽ። ተዉ ወደዛ እንዳትወጡ ተብሎ አንድ ትልቅ የአጥር አጥር ታጠረ። አንበሳዎች ተፈተው ተለቀዋል፣ ያ የዱር አራዊት እዚህ አካባቢ ያሉ ተብሎ አጥር ታጥሮ እናንተ ከአጥሩ እንዳትወጡ ተብሎ፣ ከአጥሩ ምትወጪ ከሆነ ለሚደርስብሽ መከራ ለዛ አንበሶቹ ነብሮቹ አራዊቶቹ አንቺ ላይ ለሚያደርሱት ጥቃት ተጠያቂ ራስሽ ነሽ። ለምን ሪስኩንም አንቺ እየተነገረች ስለወጣሽ ማለት ነው። እና እግዚአብሔር ሳያሳውቅ ገርፎ አይመልስም። ገርፎ ሲመልስ ደግሞ ወደዛ እንዳንወጥ አድርጎ ነው የሚመክረን። እና ከልብ ብንሰበር ነው እያልኩ ያለሁት ስራውንም ከለከልንም መከልከልንም አልቻልንም። ቅዱስ ገብርኤል ይጋርደዋል ይጋርደዋል ይጠብዋል አያቸዋለን። ቅዱስ ገብርኤልን የያዘ የነፍስ ጠበቃ፣ የስጋም ጠባቂ ገናናውን መላክ ቅዱስ ገብርኤልን ከያዛችሁ ምንም አትሆኑ። ቅዱስ ገብርኤልን የሚዘክር ሰው እሱ ላይ መተት ያደረገ ቅዱስ ገብርኤልን የነካ ነው። የቅዱስ ገብርኤልን ወዳጅ የሚፈታተን ሰው መላኩ አይለቀውም፣ አይተውም

ስም አትናገር። ነገሎ ነበረ ደብተራ ለሰላሳ ስድስት አንድ ሰው ነበረ። ነገሎ ነበረ ቤተሰቡ ልበትን ነበር። የአንዱ አንሶ የአንዱ ብሶ ሰላሳ ስድስት ደብተራዎች አንድ ሰው ለማጥፋትና ለመግደል የሄዱበት ርቀት እንደው እኮ ያሳዝናል፣ በእውነት ያሳፍራል። እግዚአብሔር ይመልከተን። የምንሰማው ግፍና በደል ይዘገንናል። ሰርቶ ነው የሚበላው፣ ሚስት አለው፣ ልጅ አለው። ወጥቶ ገብቶ በጉልበቱ በእውቀቱ ሰርቶ ለሚበላው በክፋት በምቀኝነት ይሙት ይባላል። እሺ ቅዱስ ገብርኤልን ይዘክራል። እሱ እመቤትን ይዘክራል፣ ይጸልያል። ሴበብ ስላሴን ይጸልያል። ሴበብ መለኮትን ይጸልያል። እሷ ትጸልያለች፣ ልጁ ትጸልያለች። እተቃጠልም አልቻለም፣ አልቻለም፣ አልቻለም። እሳቱ ውስጥ ገባ፣ ተቃጠለም። ስራውንም ከለከለም፣ መከልከልም አልቻለም። ቅዱስ ገብርኤል ይጋርደዋል፣ ይጋርደዋል፣ ይጠብቀዋል፣ ይጠብቀዋል። ቅዱስ ገብርኤልን ነው የያዘው። የነፍስ ጠበቃ፣ የስጋም ጠባቂ፣ ገናናውን መላክ ቅዱስ ገብርኤልን ተያያዛችሁ፣ ምንም አትሆኑ። ቅዱስ ገብርኤልን የሚዘክር ሰው እሱ ላይ መተት ያደረገ ቅዱስ ገብርኤልን የነካ ነው። የቅዱስ ገብርኤልን ወዳጅ የሚፈታተን ሰው መላኩ አይለቀውም፣ አይተው ፍዳና አዳኖ የሚያመጣበት ይኸው። የቅዱስ ገብርኤል የወዳጅነት ታምር ነው። ሌላ ማን ያለው? እኛ ብቻ ነን። በቃ እኛ ብቻ ነን፣ እኛ ብቻ ነን። መተት ምን አደረከው? አሰቃየሁት፣ ስራውን ዘጋበታለሁ፣ የሚሰራውን ሰልብበታለሁ፣ እጠቅምበታለሁ። ይሰራል፣ ይሰራል፣ ከስራው አፈናቅላለሁ አቅላለው፣ ከሰው ጋር አጣላዋለሁ አለው። እንዳይሰራ አደርገዋለሁ፣ ልጆችን እንዳያኖር አደርገዋለሁ። ሰርቼ ትሄዳ ይላል፣ የታረቁ ይላል እስከ 30 ሺህ ብር ይሰራል። እኔ ወስድበታለው ቀድሜ ሰናቢው ትሰልባለህ እስከ ሰላሳ ሺህ ብር ያገኛል፣ በቀን በቀን። እስከ ሰላሳ ሺህ ብር ይሰራል፣ በቀን ሰላሳ ሺህ በቀን። በጣም ጉርለት ነው አባቴ፣ እንዴት ብዬ ነገሩት። በጣም ጉርለት። አሁን ደግሞ ጭራሽ ብዙ አባ፣ ጭራሽ ከስራ የሚፈናቀል ስራ ጭራሽ አስጠላኝ። ይሰራል ግን ምንም የለም አባቴ። ጭራሽ ጭራሽ ጭራሽ ልክ እንደማይሰራ ሰው፣ የሚሰራ ሰው ይሻላል። ዝክር ይባላል። ዝክር፣ እግዚአብሔር ይመስገን ብዙዎቹ እንዘክራለን። ምጣዱ እንኳን አይሰራም። አይዘከር ካለ ምጣዱ አይጋገርም፣ አባቴ እንጀራ የእሱ የባሰ ነው አባቴ። እማ ቤቴ እንደው በለተቀ ነው የሚዘክራት። አንበረከከችለት እንጂ ከባድ ነው አባቴ። የአባትሽ ጉድ ለጉድ ነው አውቅ ነበር፣ ግን ከዚህ በፊትም ስብ ያሸኝችለት ነበር፣ ግን ያው ይታደሳል ቶሎ። እሱን ያስቸገረው እንጂ አውቅ ነበር ድሮ። ወይ አንባስተም። እሺ፣ ምን ልታረጉት ነበር? መጨረሻ እንገለው ነበር። የመጨረሻውን እንገለው ነበር፣ እንገለው ነበር እየደወልን እየደወለ ወደ ሥራ እንዳይሄድ ሥራውን ስከታ አይደለም። እየደወለ ኦይ መቼ ደህንነቱን ምን ጠይቅ መስለን እ ደህንነቱን ምን ጠይቅ መስለን እንደውላለን። መሞታችን እናረጋግጣለን። ከቤተሰው አንዱ መግደሉ መስዋዕትነት መክፈል እንፈልጋለን። በእነሱ ነው መስዋዕት ይቀርብ የሚደውሉት፣ ደህንነቱ ለመጠየቅ ሳይሆን አለ ኖረ ወይስ ሞተ ብለው መርዶ ለመስማት ይገርማል። ቆይ አንድ ደፍተር አንሶ ነው ለ ሰላሳ ስድስት የምትመትቱበት ጥላወግ የምትልኩበት። አልቻለም፣ አልቻለም። ቅድስት ገብሪ እመቤቴ ስሉስ ቅዱስ ከለሉት። አልቻለም። እገለዋለን ብለን አልቻለም። ሊሞትለን አልቻለም። ቤተሰቡ ለበበት። እሺ፣ የዛር ቡዳ ምን አረጋችሁ? ኦኬ፣ ከሰው አባለዋለሁ፣ ሰው እንዲገድል አደርገዋለሁ፣ እስር ቤት አስገባሁት፣ አውቄ ምን አስብ ለእስር ቤት ሰው ለማስገድል መሳሪያ አስነስጭ ከንዱ ልጆቹ ላስጨርሰው ነበር። እኔ ነበርኩን፣ ላስገድለው ከስራውን ያፈናቀልኩት ከእስር ቤት እንዲታሰር ያደረጉት ስንት ጊዜ አሳሰር፣ ስከ አሳሰርኩት። አቡነ ተክለ ሃይማኖት አስፈቱት። አቡነ ተክለ ሃይማኖት አስፈቱት። ነፍስ ልታስጠፋው ነበር፣ ስናስጠፋው ነበር። ይህን የምታደርገው ማነህ? ሴዛር ቡዳ። የአያቱ ነኝ፣ የአያቱ የዛር ቡዳ ለእኔ ልገዛ ብሎ ከልጅነቱ ጀምሮ የዛር ቡዳ የዛር መንፈስ ነኝ። እሺ በስላሴ ስም ከልጁ ላይ አንሳ፣ ሟጠና፣ አንሳ፣ አንሳ። በቅዱስ ሚካኤል በቅዱስ ገብርኤል እሺ። ትዳሩንስ ትበጠብጣለ። ትዳሩስ መግባት አልቻለም፣ መግባት አልቻለም። እግዚአብሔር ይመስገን። ወይ ጥላውጊ፣ አሁን ይበቃቸዋል። ዛሬ ኪዳነ ምሕረት መብራነች ያዋረደቻችሁ እናቀለን ዘመኞች እና እናውቃለን። ቅዱስ ነው። ቆይ እኔ እነሱን ከሶስት ዓመት ያላነሰ ነው ማውቃቸው። እስከ ዛሬ የት ነበራችሁ? ተደብቀ ተደብቀን ተደብቀን እንደምትይዝ እናውቃለን እናውቃለን። ይገርምን፣ ያሳዝናል፣ ያሳፍራል። እግዚአብሔር በቃችሁ ይበል። እ ተዘጋጅ በዋጥና ግንባር ላይ ወጣ ከሰውነቱ በሙሉ ሁላችሁ ተዘጋጁ። ሚስቱ ላይ አለህ? አዎ። ማን ያለህ? ቅራኛ ቁራኛ የተላኩ በሽተኛውን አንድት ቀር። አዎ። ቤተ ክርስቲያን ልጆቿን እንዳታሳድግ ቁራኛ አለ። በምግብ የገባ ቁራኛ አለ። አንሳ፣ በስላሴ ከጉራ አንሳ። ሰው ይችልበታል፣ ክፋቱን ተንኮሉን። ጽድቁ ነው እኮ ያቃተን። እኔ አሁን ሁሌ የሚገርመኝ ለምሳሌ እመቤታችንን የምትወዱ ሰዎች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 ገልብጠን ነው። አሁን ሰው የቀለለው ጽድቅ መስራት ከበደው፣ ኃጢአት መስራት ቀለለው። ግን የሚከብደው ኃጢአት መስራት ነበረ። እኔ ገርመኛል። እንደው በእውነት እግዚአብሔር በቃችሁ ይበለን። እሺ፣ ተዘጋጆላችሁ? እሺ፣ ና እስኪ በሰላሴ ስም ብድግ። ጥላወጊ አለ አባት ላይ ጥላወጊ ይሙት እየተባለ የገዛ ልጁ ላይ ደግሞ ጥላወጊ ትሙት እየተባለ

እሺ አንተ በምን ነበር ልትገል ያሰብከው? ወሲ በመኪና ከስራ ላይ ገልምጬ። ልትገል ነው ከስራ ላይ? ልጠለው ከሚሰራበት ላይ ፎቅ ላይ ልጠለው። ይገርም ነው። እሺ ቀና፣ ሌላ ምንድን ነው የምታረጋት? የትዳር መተት አለው። እንዳታገባ እንዳታገባ ነው። ጥላዋጊ የምንልግባት እንድታገባ አንፈልግም። እንድትወልድ አንፈልግም። የማቀን መተት አለን። እሺ፣ አሁን ስንት አመት ሆናት? ሀያ አንድ አደገች አደገች አደገች። አንተ ጋር እኮ አደገች፣ አሳደጋ፣ አሳደጋት። በአስራ ስምንት በአስራ ሰባት ዓመት ገና ለገና ታገባለች ተብሎ እንዳታገባ የትዳር መተት እንዳትወልድ የማጸን መተት እንደው እኮ ጉድ ነው። አይ ጉዳችን ሌላ። ማን ያለው ሌላ ማን ያለው? በስላሴ የድል መተት አለው። ሰላም ያለው ምን ይልላው? እሺ ሁላችሁም ነው የምትሄዱ፣ ተዘጋጁ። ተዘጋጅ አንተና ከማጸን ላይ ቧጥና ግንባር ላይ ወጣ። በስላሴ ስም አባት እና ልጅ አንድ ላይ ጥሩ በስላሴ ስም በሉ በኃያሉ በመድኃኔዓለም ስም በዛሬው ዕለት በዋለችው በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ አንስም ግደል የተባል ጥላ ወጌ የእድል መተት የትምህርት መተት የሰላቢ መተት ጥላ ወጌ አንተ ዝም በል። የማጸን ዐይነ ጥላ የማጸን ዐይነ ጥላ የማጸን መተት የዛር ቡዳ የዛር ቡዳ በል የዛር ሁላችንም ሁላችንም አንድም ሳንቀር ለቀን እንሄዳለን። በስላሴ ስም ለዘላለም ለዘላለም በሲኦል ታስረናል። ሲኦል ታስረናል። የዘጋነው የዘጋነው እድላቸውን እድላቸውን በል በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል ሰባት

በ እየጠፋ መልጅ ልጅ ሆና ነው እንግዲህ የማውቃት። አሁን አደገች ረዘመች። ወይን አምባ በጣም በብዙ ስቃይ ፈተና ውስጥ ነበረች እ አንተ በመሀል እንግዲህ መጣ ብቅ አልክ፣ ከዛ ሄድክ። እግዚአብሔር ይመስገን። ይኸው ኪዳነምህረት ቆጥራ በለተቀኗ ይኸው ያዘችልህ ሸኘችልህ። እግዚአብሔር የተመሰገነ ይሁን። ኪዳነምህረትን አመስግኑላቸው የምትለው ነገር ካለ

ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ። በምሰሙበት ጊዜ ምንድን ነው ይላሉ፣ ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደ ኮራችሁ ወይም ከእንዴት በምን አይነት መንገድ ይሄ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዝታለች፣ በፊት እኮ አብረን እንንጣጣ ነበረ ይሏችሁ፣ ይልያሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመፃቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ወንድም መንፈስ አንቺ ውስጥ ካለ ሴትም ወንድም አይቀርቡሽም። በረዘግተሽ ብቻሽን ነው የምትኖሪው። ግሎሲብ ያጠቃሻል። ተኝተሽ በእንቅልፍ ልብሽ መቶ ሊገናኝሽ ይችላል። እንደገና ደግሞ ባል አታገቢም፣ ብታገቢም ትፈቻለሽ። ሲንግል ማም ነው የምትሆኚው። ለመዘሞት ብቻ ነው አካልሽ የሚሆነው እንጂ ለትዳርና ለተቀደሰው የትዳር ህይወት በፍጹም አይሆንም። ወንድ መንፈስ ሆኖ ቡዳ አንቺ ውስጥ ዝሙት መንፈስና ቡዳ ካለ አብሮ የተወለደ የሴት መንፈስ ግን ከሆነ አንቺ ውስጥ ያለችው ወደ ሌዝቢያን የመውሰድ እንደገና ደግሞ አንቺ ራሱ ከሴቶች ጋር በፍጹም አትስማሚም። ከወንዶች ጋር የምትሄጂው ግን ወንዶች ደግሞ አንቺን ምናልባት ላይፈልጉሽ ይችላል። ወንዳ ወንድ ባህሪ ሊኖሮሽ ይችላል። የመሳደብ፣ የመማታት፣ ከወንዶች ጋር የመቀለድ ውሎሽ ራሱ ከነሱ ጋር ይሆናል። ለመልካም ነገር ተብሎ የተደረገ ነገር ለጽድቅ ተብሎ የተደረገ ነገር እየተገለበጠ የሚመጣው ከውስጣችን ካለው ንፉግ መንፈስ ነው። እሷ እኮ ቸርናት ግን አባቷን ወደ መልካም ነገር ስላመጣችና እባኬ አባዬ ስጥ እንደዚህ አትሁን ለድሃ እርዳ ስለምትል ያ መንፈስ ተናዶ። አባትየው ንፉግ ሲሆን ማነው? ቸር ሲሆኑ ሰጪ ሲሆኑ። እኔ በስተርጅናማ ንፉግ መሆን አልፈልግም። እኔ እኮ አሁን መቃብሬ የተማሰ ልጤ ራሰ ልሞት የደረስኩኝ ሰው ነኝ ጨርሻ አለው። ለምን ንፉግ ሆኖ ብለው አውጥተው ነዳያን ሲመግቡ ምን ሲሉ ምን ሲሉ በአባት ስም እያለች ሲሰጥ መንፈሱ ተናደደ። ያ የንፉግ መንፈስ፣ ያ ከአያት የመጣው የንፉግ መንፈስ ደግሞ ከየት የመጣ ነው? ከሚስት ከእንጀራ እናት የመጣ ነው። ወደ ኋላ ስትሄዱ ከአያት ማለት ነው። አያት የምትባል እንጀራ እናት አለች፣ የአያቷ ሚስት ማለት ነው። ያው እንደ አያት ከተቆጠረች እሷ ምንድን ያደረገች እንግዲህ፣ የዛሬ ብዙ ዓመት ማለት ነው። ወደ ኋላ ስትሄዱ ምንድን ያደረከው ሲባል መንፈሱ እንዴት ነው የገባው፣ ንፉግ የሆንከው እንዴት ነው ሲባል ባሏ በታኝ ነበር፣ ገንዘብ ይበትናል፣ ይበትናል፣ ይበትናል። በቃ ለማንም እንዳይሰጥ ንፉግ እንዲሆን አድርገው ጓደኞቹ ብር በጠየቁት ቁጥር እየበተነ ስለሆነ ብር እንዳይሰጥ አድርገው ብላ እንጀራና አስደግማ ባሏ እጁ እንዲታጠፍ አድርገች። ያ መንፈስ ነው ወደ ልጆች ተዋልዶ ተዋልዶ መጥቶ ንፉግ የሆነው። ይሄ እና ብዙ ጊዜ ልትሰጡ ብላችሁ ሳንቲም ገንዘብ ድሃ ልትረዱ ብላችሁ እምቢ የሚላችሁ ነገር ካለ ግድ የላችሁ ስጡ። ከሰጣችሁ በኋላ ደግሞ ክፉ ነገር የሚያጋጥማችሁ ነው። ያም ከሆነ ደግሞ እናንተ ውስጥ ሆኖ ንፉግ የሆነ ክፉ የሆነ ጽድቃችሁ ጽድቅ ሆኖ እንዳይቆጠር፣ ምጽዋታችሁ ምጽዋት ሆኖ በረከት ሆኖ እንዳይቆጠር የሚፈልግ መንፈስ ስላለ እግዚአብሔር ገስጽህ። ሁልጊዜ ደግ ነገር ሳርግ ክፉ ነገር የምታመጣብኝ የሆነ ነገር የምታመጣብኝ ያረኒ እንዲሁም ሰው አረዳ ምስክትሉ ድረስ እግዚአብሔር ገስጽ ብላችሁ ሰይፈ መልኮ ሰይፈ ስላሴና መልኮ ይህን ይመስላል። ሰላሙ ነው።